አሳዛኝ ዜና። ይሄ አሳዛኝ ዜና ምንድን ነው ብትሉ፣ የነሩታና የነአብርሽ ነገር ነው ማለት ነው። እንደሚታውቁት ብዙዎቻችሁ ታውቁታላችሁ ብዬ እገምታለሁ ማለት ነው። አብርሽን ማያቅ የለም፣ ሩታን ማያቅ የለም። እንግዲህ ዛሬም አልተሳካም፣ ዛሬም ሩታ በኢምባ ሻወር እየወሰደች ነው ማለት ነው እውነት ለመናገር ዛሬ በጣም ነው እያሳዘነችኝ ማለት ነው በቃ አሳዘነች ሰው በቃ እኔ ሩታ እስከ ዛሬ የሚሰሩት ነገር እንዲያውም ብዙም ውስጤን አልጎዳውም ነበር አሁን ጎቶኛል እውነት ለመናገር እንደ ራሴ ነገር በጣም አሳዝኖኛል ማለት ነው ለምንድን ነው ያሳዘነሽ? አትሉኝም? በቃ የሩታ ለቅሶ ውስጥ አንቢ ቢበላት ነው ይሄ ለቅሶ ሁሉ። በዚህ ዛሬ ማትሻለው ነገ ማትሻለው ማልቀስ ከጀመረች ስንት ጊዜ ሆነ ማለት ነው። ስለዚህ በጣም ያሳዝናል ለሩታ ነገር፣ የአብርሽ ነገር ያሳዝናል ገሽዬ። ከቡታጀራ ሲመጣ እውነት ለመናገር ያስታርቃል ብዬ አምኜ ነበር። ማስታረቅን አልቻለም። ጋሽዬን ቸው ብላ ይቅርታ ብላ ሄዳለች ማለት ነው። በተስፋ እንጠብቅሻለን። ሩታ፣ ይሄ ከአብርሽ ተለይተሽ ተለያይተሽ መሄዳች ዛሬም ሆነ ነገም ሁለታችሁ ኖርማን አትሆኑም ማለት ነው። አንድ ላይ ካኖራችሁ አንድ ላይ አንድት ኖሩ፣ ዱዓችን ነው ማለት ነው። ኢንሻአላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለናንተ ተመኘው። እንግዲህ ዛሬ ኤም የመጣሁበት ቪዲዮ በጣም የሚያሳዝን ነው ማለት ነው። እውነት ለመናገር አሳዝኖኛል። እንግዲህ ጋሽዬ ከቡታጀራ ወደ አዲስ አበባ መጥቶ ማስታረቅ አልቻለም። ማስታረቅ ግን ተጭኖ አላደርግባትም ብሎ ተናግሮ ነበር። ቡታ ጀራም ያለ እንደዛ ብሎ ነው። ልጅታ ፍሪት ይሁን ትንሽ ጊዜ ነገሩን ዲሌት ይሁን በውስጣ አብርሽም ትንሽ ይቃጣ ብሎ ነው እንጂ ማስታረቅ ግን አያቅተውም ነበር ማለት ነው። ማስታረቅ ይችል ነበር፣ ሩታን ማሸነፍ ይችል ነበር። ጫና አላረግም ብለዋል። መጀመሪያ ባለው መሰረት ሩታን ጫና አላረገባት ሩታ ሲቶሲን ላለማወሰን አለማወሰን እንዳትወሰን አደርጋት ነበር ማለት ነው። እውነት ለመናገር እንድትወስን የፈቀደላት ጋሽዬ ነው ማለት ነው። እውነት ለመናገር ጋሽዬ እናመሰግናለን። አው እናመሰግናለን። ለምንድን ነው ለሩታ መብት ሰጥቷታል። አንዳንድ አባት ማለት ነው ለልጁ መብት አይሰጥም። ይሄ ነው ይሄ ነው ይሄ ነው ይሄ ነው ብሎ ያሳምናል ማለት ነው። ግን ሩታ

እውነት ለመናገር አናት አናቱ ነበር ንግግሩ። መናገረው የሚመጣውንም የሚሄደውንም ያለፈውንም ግን የሚሰማኝ ሰው የለም። ወይ ሲያሳዝን። እውነት ለመናገር እውነት ጋሽዬ አሪቆ የሚያስብ ጀግና አባት ነው። በአባት ነው መጀመራም። ከዛ ከቡታጅራ ሲነሳ እኔ እድል ሰጣታለው ብሏል። በባሊጫ አናትም ብለዋል ይሄ ብቻ በቂ ነው። ይሄ ብቻ ላንቺ አባት እንደሚሆን ያሳየሽ ነው ማለት ነው። ላይክ አንድ ሰው ለምሳሌ ብዙ ሰዎች በየቤታቸው በየትዳራቸው ትዳራቸው ማይሳካ ባል መጥፎ ሊሆን ይችላል። ባል ጥሩ ሆኖ ደግሞ ምስት መጥፎ ልትሆን ትችላለች። አንድ ሰው ደግሞ ጥሩ ካለ ለዛኛው ሰው ብላችሁ ሁሉ ነገር ዲሌት የምታረጉት ነገር ሊኖር ይችላል። በብዙ ሰዎች መሀል ማለት ነው። ስለዚህ አሁን አብርሽ የቢያጠፋ ጀግና አባት አለው፣ ይመልሰዋል፣ መክሮ ዘክሮ ይመልሰዋል ብለሽ ሴፍ ማድረግ አለብሽ በጭንቅላትሽ ማለት ነው። ጭረሽ መጥፎ ነው አይመለስም ማለት የለብሽም። ለምን የአሁኑ ጊዜ እድሜው ትንሽ፣ ደሞ ከፍ ሲል ምርጥነቱ ማንም አይደርሰውም፣ አብርሽ ጀግንነቱ መርጥነቱ አዋቅነቱም ማንም አይደርሰውም። አሁን ምንድነው? አልሸነፉም ባይነት አለበት ልቡ። ለምንድነው? ወጣት ነው ልቡ ሙሉ ነው ማለት ነው። ሱበሃን አላ ይሄ ግን አይፈቀድም እንደዚህ ማድረግ እንደዚህ መሆን አይቻልም። ግን በቃ ማንም አይመልሰኝም የኔው ትክክ ነው የሚለው ማለት ነው። ለምን ከእድሜው ኳያ ይጠበቅ አንቺ ግን ትንሽ ተረጋግተሻል። የተረጋጋሽ ሰው ነሽ። የትንሽም ብትሆን የትንሽ አዋቂ ነሽ። አሰላስለሽ አገናዝበሽ ታያለሽ ማለት ነው። አብረሽ ጋር ይሄ የለም ተትላንት ወዳ ብታጀራ ላይ ሆኖ የአንቺን ቪዲዮ ሲያይ እንዴት ነበረ ተን ተከተከው። አንቺ ጋ መጥቶ ደግሞ ነብር ሆነ ማለት ነው። በቀ እኔ ያጠፋው አንቺ ብሶትሽን ስትናገሪ አባት ነው። ለአባት ብሶት መቼም አይደበቅበትም ስትናገሪ እሱ በቀ ነብር ነው የሆነው ማለት ነው። በቀ አንበሳ እኔን እንደዚህ ነው፣ እኔን ጢፋተኛ፣ እኔን ነገር፣ እኔን እንደዚህ ያደረኩሽ ነገር አድርገሽ ታወራ ያለሽ ብሎ አው ይሄን ሁሉ አድርግ። የተደበቀ ነገር ምንም የለም በቀሎ ወደፊት አይደገሙ ጢፋት ሚባል በአንቺ አልሰራም።